ሰላም ሰላም፣ ውጥና የከተከበራችሁ የመስት ተከታታዮች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም፣ ሁሉ መልካም። እንዴት አላችሁ? ወልካም ሁሏችሁ። እንዴት ነበረ? ሁሉ ሰላም ነው? ለያሆስ ምን ሰላም አለና ነው የምንሰማው ዜና፣ በቃ የሚያስጠላ ነው። እሺ አንድ ደህና ዜና እኮ በቃ ጆሮ የሚሰማበት ቀን እናፈቀው ማለት ነው። ዛሬ ደግሞ መንግስታችን ምን እንዳለ ኑ ኑ ጉድ ስሙ። እያንዳንዱ ኢትዮጵያዊ 575 ዶላር የውጭ ዕዳ አለበት ተባለ። እያንዳንዱ ኢትዮጵያ ያለበት የውጭ ዕዳ መጠን 575.6 ዶላር መድረሱን የኢትዮጵያ ኢኮኖሚክስ አሶሴሽን ባወጣው ሪፖርት አስታውቋል። የኢትዮጵያን የውጭ ዕዳ ለመክፈል እያንዳንዱ ኢትዮጵያዊ 71000 ብር አካባቢ ይደርስበታል ተብሏል። ማኅበሩ የአገሪቱን ከ2021-2023 የኢኮኖሚ አፈጻጸም አስመልክቶ ግንቦት 14 ቀን 2017 ዓ.ም ባወጣው ሪፖርት ኢትዮጵያ እንደ አውሮፓውያን አቆጣጠር እስከ 2023 ድረስ ያለባት የብድር መጠን 62.5 ቢሊዮን ዶላር መድረሱን እና እያንዳንዱ ኢትዮጵያዊም 575 ዶላር የውጭ ዕዳ እንዳለበት ጠቁሟል። በማህበሩ ከፍተኛ የማክሮ ኢኮኖሚ ተመራማሪ ዶክተር ናስሬኑስ ከዚህ በፊት አገሪቱ ለተለያዩ ፕሮጀክቶች ከተለያዩ ተቋማትና ሀገሮች የተበደረቻቸው ብድሮች ውጤታማ አለመሆናቸው ዋነኛ የብድር ጫና ምክንያት መሆናቸውን ተናግረዋል። ኢትዮጵያ የብድር መክፈያ ጊዜን በመደራደር እንዲራዘም ማድረጉ ጥሩ ቢሆንም ሊከፈል የነበረውን ገንዘብ አሁንም ኢኮኖሚውን መደጎን በማይችሉ መንገዶች ወጪ ከተደረገ የዕዳ ጫና ይጨምራል እንጂ ሊቀንስ እንደማይችልም ተመራማሪው ተናግረዋል። የመንግስት ወጪ በተቀናጀና ኢኮኖሚውን በሚጠቅም መንገድ ካልተተገበረ ዕዳ መክፈል ከማይችሉ ሀገሮች መካከል እንድትመደብ ከማድረግ ባለፈ ለኢንቨስትመንት ተመራጭ ያልሆነች ሀገር እንድትሆን ያደርጋታልም ሲሉ አስጠንቅቀዋል። ከዚህ በፊት ከዓለም አቀፍ አበዳሪ ተቋማትና ሀገሮች የተገኙ ብድሮች ባደረሱት ጫና ምክንያት መንግስት በወጪ ቅነሳ ላይ መቆየቱ ለኢኮኖሚ መቀዛቀዝ ተጨማሪ ምክንያት እንደሆነም ተነግሯል። እና ቶቼ ያው ቪዲዮን እንደሰማችሁት ነው። እንግዲህ ያው እያንዳንዱ ኢትዮጵያ ዜጋ 575000 ዶላር አለባችሁ እያለን ነው ማለት ነው። አረ ወይኔ፣ ለማንኛውም እኔ የለሁበትም፣ የለሁበትም ሰምተሃል አ ብዬ እኔ የለሁበትም። እንዴ ሆይ፣ እኔ ከኢትዮጵያ ከወጣሁ ስንት አመቴ ነው? ስንት አመቴ ነው? እንዲሁ ሌላው ቀርቶ መዳም እንኳ ብጠይቀኝ ይሻላል። መዳም ብጠይቀኝ አላፍርም። ምክንያቱም እሷ ቤት ስንት አመት ስንት ስንት አመቴ ነው የታክስ ምናምን ብጠይቀኝ፣ የመኝታ የመኖሪያ፣ እሷ ብጠይቀኝ እንኳ ችግር የለም። እከፍላለሁም ብዬ ቃል እገባለሁ። እኔ ግን አሁን አንተ እንደዚህ ብትል፣ እኔ የለሁበትም። እናንተስ ምን ትላላችሁ? ልከፍሉ ነው የመዳም ቅመሞች ለማንኛውም የመስ መልስ የለውበትም ብያለሁ። በጣም የሚገርም ነው። በቃ ሌላው ተብሎ ተብሎ ተፈጭቶ ተቦክቶ ሲያበቃ ደግሞ ጭራሽ እዳለባችሁ ይበለን እንዴ! አረ በህግ አምላክ! ነገሩ ምን ህግ አለና እውነት ፈጣሪን ፍራ። ነገሩ ምን ፈጣሪውን የሚያቅሰው ነው ፈጣሪውን የሚፈራ ለካ ነገር ወደ ፈጣሪ ከባድ ነው። ብቻ ከባድ ነው። እውነት ደግሞ አልካልክና እዳ ክፈሉ ትላን እንዴ? ሁ እኛ ለራሳችን እዳ እዳ ተሸክመን የኑሮ ውድነት ህዝቤ አናቱ ላይ ወጥቶ አናቱ ላይ ወጥቶ እየደቆሰው እየፈለጠው፣ ጭራሹን ደግሞ አላልክ አላልና ደግሞ እዳ አለባቸው። እኔ የለበትም። ለማንኛውም ቡና ፉት እያለሁ መኖር ነው በቃ። ዜግነቴን ቀይሩልኝ። እኔ ኢትዮጵያ ዜጋ አይደለሁም። ሰምተሀል ወይ? እኔ ምን አገባኝ። እንግዲህ ያው ቡንን እየጠጣው ነው። ለማንኛውም ጠጡል፣ ተጋብዛችኋል። እሺ ያው እየጠጣል ይሻላል። የዛሬውስ የዛሬውስ ዜና የሚያስጠጣ ነው ውዶች፣ በጣም የሚያስጠጣ ማለት ነው። ቡና ብቻ ሳይሆን ሌላ የሚያስጠጣ ነበር። እና አንዳንዴ እንኳ እንኳን ምን አለ እንደው ደስ የሚል ዜና ብታቀርቡ ደስ የሚል ዜና ብታቀርቡ ቆንጆ ነበር። ሁሌ የሚያስደነግጥ ሁሌ የሚያስደነግጥ። አረ ሸይም ነው ሸይም ነው ብሏል። ሸይም ነው እውነት ጥሩ አይደለም። ሆይ ይሄውን በቃ ሰላም እንቅልፍ ታሳጡን ነው እንዴ? እንዲህ ለወደሽ ወደሽ ድንቆ ደህና ተስፋ ያለው ወሬ ብታወሩ ምን አለበት? ስንት ወሬ ሞልቶ ስስንት ስንት ዜና ሞልቶ ስንት የሚወራ ሞልቶ ባተገብ ነገሩ ምን እስከ ዛሬ የሚተገበር ነገር የለም የሚወራ? አንዳንዴ ብሏል። አንዳንዴ እንኳ ጥሩ ዘግቡ። አንዳንዴ ጥሩ ዜና ፈትፍቶ ተው እንጂ ውዶቼ። እና ማን ነው እንደኔ ሀሳብ ያዘው ወደፊት ለያም ደላር ደላር ደራላ አለብኝ እያለ እና ለማንኛውም የዛሬው ቪዲዮ ይህንን ይመስላል። አበረታቱኝ፣ ላይክ ሰብስክራይብ አድርጉኝ፣ ሰብስክራይብ አድርጉ፣ ሸውቶች ደግፍ አርጉ፣ ገደፍ አርጉኝ እና መልካም አዳር እመኝላችኋለሁ። ቪዲዮ ነው ከመሸኑ እየሰራሁላችሁ። መልካም አዳር፣ እወዳችኋለሁ፣ አከብራችኋለሁ። ሰብስክራይብ ላይክ አድርጉ ማለት ነው።